አማረች አማረች ቢሏት የቄስ ሚስት የባሏን መጽሐፍ አጠበች ማለት ይህ ነው። ሶስት አመት የነበረውን ዝቅተኛው የዩኒቨርስቲ ቆይታ ወደ አራት አመት ከፍ አደረጉት። የትምህርት ጥራትን ለማሻሻል ነው በሚል ዝም አለ። ተማሪዎች ወደ ዩኒቨርስቲ ከመግባታቸው በፊት ዩኒቨርሲቲ ሄደው ተፈትነው 50 ፐርሰንትና ከዚያ በላይ ያመጡ ተማሪዎች ብቻ ዩኒቨርሲቲ ይገባሉ ተባለ። የትምህርት ጥራትን ለማሻሻል ነው በሚል ዝም ተባለ። ተማሪዎች ዩኒቨርሲቲ ተምረው ከጨረሱ በኋላ የመውጫ ፈተናን ሳይወስዱ መመረቅ አይችሉም የሚል የትምህርት መመሪያ መጣ። እሱንም ተቀበልን ዝም አለ። ምክንያቱም የትምህርት ጥራትን ለማሻሻል አንድ እርምጃ ሊሆን ይችላል በሚል ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ተመልካቾች፣ ዛሬ የመጣው የትምህርት ሚኒስተር በትናንትናው እለት የዩኒቨርሲቲ ተማሪዎች የሶስተኛ አመት ትምህርታቸውን ካጠናቀቁ በኋላ ወደ ማህበረሰቡ ተመልሰው አንድ አመት ካስተማሩ በኋላ ተመልሶ መጣው የዩኒቨርሲቲ ትምህርታቸውን ጨርሰው መመረቅ አለባቸው የሚል መመሪያ ወጥቷል። ይህ መመሪያ በ2019 ትምህርት ዘመን ተግባራዊ እንደሚደረግ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በትናንትናው እለት ይፋ አድርገዋል። ስለዚህ መመሪያ አንዳንድ ነገር ልንገራችሁ። በነገራችን ላይ ፕሮፌሰር ብርሃኑ ነጋ የኢትዮጵያ የትምህርት ስርዓት ለማሻሻል እየሄዱበት ያለውን እርቀትና ጥረታቸውን አደንቃለሁ አከብራለሁ። ግን አንዳንድ መመሪያዎች ከኢትዮጵያ የትምህርት ስርዓትና የትምህርት አሰጣጥ እንዲሁም ነባራዊ ሁኔታ ጋር የማይሄዱ ናቸው። የትምህርት ስርዓትን ለማሻሻል የዩኒቨርሲቲ ተማሪዎችን በመቶ ሺዎች የሚቆጠሩ ዩኒቨርሲቲ ተማሪዎች ወደ ማህበረሰብ አንድ ዓመት አውጥቶ ጊዜያቸውንም መስራት የሚገባቸውንም እውቀትን በዩኒቨርሲቲ እንዲጨርሱ ከማድረግ ይልቅ የመምህራንን የኑሮ ዘይቤ መቀየር ለመምህራን የደሞዝ ማሸሻያ ማድረግ መምህራን ትኩረታቸውን ትምህርት ላይ ብቻ እንዲያደርጉ እነሱ ላይ መስራትና ከመሰረቱ ጀምሮ የትምህርት አሰጣጥ ችግሩን መፍታት እየተቻለ የዩኒቨርሲቲ ተማሪዎች በተጨማሪ አንድ ዓመት ዩኒቨርሲቲ እንዲያባክኑ ማድረጉ አግባብነት የለው። ምክንያቱም እነዚህ የዩኒቨርስቲ ተማሪዎች አንድ ዓመት ወደ ማህበረሰቡ ሄደው ከመጡ በኋላ ተመልሰው የዩኒቨርስቲ ትምህርት ለመቀበል በጣም ከባድ የሆነ የስነ ልቦና ችግር ይገጥማቸዋል። የአቀባበል ችግር ይገጥማል። ምክንያቱም አንድ ተማሪ በትንሹ አምስት ዓመት ዩኒቨርሲቲ ይቆያል ማለት ነው። ከዚህ በኋላ እንዲሁም በሪሚዲያል ፕሮግራም ወደ ዩኒቨርሲቲ የተቀላቀሉ ተማሪዎች ስድስት አመት በትንሹ አንድ ዲግሪ ለመያዝ ስድስት አመት ዩኒቨርሲቲ መቆየት አለባቸው። ቲዎሬቲካል ትምህርት በሚበዛበት የኢትዮጵያ የትምህርት ስርዓት ውስጥ እንደነዚህ አይነት መመሪያዎች አግባብነት የላቸውም። እኔ የሚያሳዝነኝ አንዳንድ መመሪያዎች ስለወጡ ብቻ መጽደቅ የለባቸውም። ፑፒት የሆነ ወይም የሚያጨበጨብ ፓርላማ ሊኖረን አይገባም። በእርግጠኝነት ዛሬ በድፍረት ነው የምናገረው ምክንያቱም የሚወጡ ህጎች ሪሰርች መደረግ አለበት። ጥናትና ምርምር መካሄድ አለበት። ማህበረሰቡ ላይ የሚያመጣው ከኢኮኖሚ ከማህበራዊ ህይወት ከስነልቦና አንፃር አንጻር የሚያመጣው አጽኖ ምንድነው ብሎ መጣራት ሳይገባው ጠቅላይ ሚኒስትሩም የጦር አዛዡም ትምህርት ሚኒስትሩም ግብርና ሚኒስትሩም የሚያመጧቸው መመሪያዎችና አዋጆች በማጨብጨብ ብቻ ሊጸድቁ አይገባም። ጥናትና ምርምር መደረግ አለባቸው። ስለዚህ ይህ አዋጅ ተማሪዎችን በእጅጉ የሚጎዳ ስለሆነ ከጥቅሙ ጉዳቱ የሚያመዝን ስለሆነ አንድ ዓመት ተማሪዎችን ዩኒቨርስቲ ማቆየትም ሌላ የመስሪያ ጊዜያቸውን መሻማት ስለሆነ የሚመለከታቸው አካላት ይህን አዋጅ መቃወም አለባቸው። ምሁራን እዚህ ላይ ሀሳብ ሊሰጡበት ይገባል። በተለይ ደግሞ የዩኒቨርስቲ ተማሪዎች ይህን ነገር መቃወም አለባቸው። ምክንያቱም በተለያዩ ዩኒቨርስቲዎች ውስጥ የምትኖሩ የተማሪዎች ህብረት ፕሬዝዳንቶች፣ አመራሮች ከኢትዮጵያ ተማሪዎች ማህበር ጋር በመሆን ይህን ትምህርት ሚኒስቴር እንደዚህ አይነት መመሪያዎችን ሊያሸሽል ይገባል። ምክንያቱም አስፈላጊ ያልሆነ አንድ አመት ነው የሚያባክነው በጀት ነው የሚያባክነው እንጂ ትምህርት ማሸሻል ላይ መስራት ካለበት ሌሎች የሚሰሩ ከታች ከመሰረቱ መሰራት ያለባቸው ብዙ ጉዳዮች አሉ። ስለዚህ የትምህርት ስርዓትን ለማሸሻል ከላይ ከናቱ ብቻ መስራት ተገቢ አይመስለኝም። መሰረት ላይ መስራት አለበት፣ ከታች ከኤለመንተሪ ጀምሮ ትምህርትን ማሻሻል አለበት። መምህራንን ማብቃት አለበት እንጂ የዩኒቨርስቲ ተማሪዎች ወጣው ማህበረሰቡን ያስተምሩ የሚለው መስተካከል አለበት። በቀጣይ በዜናና መረጃ አጠናቅሬ ተመልሼ እመጣለሁ። ይህን መረጃ ግን ኮፒ ሊንክ፣ እንዲሁም ሪፖስት አድርጉት፣ ሸር አድርጉት። በጣም አመሰግናለሁ።